ነገር ቢኖርም የሆነ ፋጡማ መጣች፣ የሆነ ጊዜ ከመጣች ከጻፍችልሽ ከደቡ ፋጡማ ነኝ ካለችሽ ኦኬ። ግን አልጻፍችልኝ፣ እሺ። እሷ እኔ አላያትም። እኔ እሷን በጨለማ ስሉማሱ ተመልሶልኛል። አይመን ቴንኪው። ዛህራ አቤት። ጥያቄ ላንቺ ነው። አይመንን ሳታናግሪ የሰው ሀቅ አለብኝ ከሞትኩ እንኳን እንድትከፍለ፣ ከሞተ እንኳን ለባለቤቱ ነግሯል። ለአይመንን ኮንታክት ሳታረጊ ለምን እኛ ብዙ ጊዜ እንዳለሽ ጠቅሶታል። ብዙ ጊዜ በፌስቡክ እጽፍለት ነበር፣ በኮሜንት ላይ እጽፍለት ነበር፣ በውስጥ በሜሴጅ ሳያየው ሲቀር በውስጥ እጽፍለት ነበር። ከዛም በሁለት ቀኑ በሶስት ቀኑ ያየዋል፣ አይመልስም። እያየ ዝም ነው የሚለው። ያቀኛል ማለት ነው። ስለዚህ ስለ አይመልስልኝ እንጂ ብዙ ጊዜ ጠይቄዋለሁ። ዘህራን አንድ ሴች ለምን አልመለስክም? ፋጡማ አልተማረችም ተናግራለች። አሁንም ፋጡማ በጎረቤት ቲክቶክ ነው የመጣችው እሚሰድብሽን ሰው ነው የምታናግሪው? በሰላም የሚያናገርሽን ሰው ነው የምታናግሪው። ኦፍኮርስ በትህትና በሰላም የሚያወራኝን ሰው ነው። ሌባ ብላ እያለችኝ ምንድን ነው ማናገራት? እሺ፣ ዛህራ ሌባ እያልሽ ትሰድቢ ነበር? ሀቡ እኔ አልሰርብ። አሁን ሳይለንት አድርጌ ተራዊ ኔ ነው ላውራ። እሺ ሳይለንት አድርጌ ሚውት አድርግላት፣ አይመንታ ታውራ እንዳለው አንቺ ለፍቅር ጠይቀሽው እምቢ ስላለሽ ልትበቀኝ ነው ሚዲያ ላይ የፋጡማን ሀቅ መብላቱን ያመጣሽው አይደለም ሀቅ። እሺ ከሀፍ እንዴት እንደምትተዋወቁ ንገሪኝ። እሺ አይመን

ነጥብ ያዝና አስተናግድ። ጥያቄ ካለክ ነጥብ ይዛ እዚ ዚ ታርግ ነው ምት ታድርግ አታንሳ ሚዩት። እሺ፣ ዛህራ አሁን ያሽራ ነው። እስካሁን ድረስ አንቺ አይመንታ ሙሉ ሲያወራ አላቋረጥሹም። አሁን አንችንም ማንም አያቋረጥሽም ተናገሪ። እሺ፣ ሀቡኒ አይመንታ የዛን ጊዜ ለፋጡማ ጉዳይ ከመጣ ውጭ በሶሻል ሚዲያ እንጂ አላውቀውም። አንድ በይ አንድ ይቅርታ አለ። ሁለተኛ አምስት ሺ ዘጠኝ መቶ ሰዎች ሳዲቅ ሞባይል ሾፕን ፎሎ አድርጉ ፕሊስ ፕሊስ። ይሄ ለእኔ ነው፣ እናንተ ምንም አትጠቀሙ። አቦ እኔ አይመንታን እማቀው የዛን ጊዜ በፋጡማ ጉዳይ ሲመጣ ነው አልኩ። ከዛ ውጭ በሶሻል ሚዲያ ነው ማቀብ። አንድ ቤ ሁለተኛ ዛሬ አንበሳ መንጋጋ ውስጥ ነው የገባው። እስከዛሬ ምንም አታመጡ ሲል ነበር። ምክንያቱም የልጅቷን ደካማ ጎን ከበላ በኋላ ካወቀ በኋላ ምንም አታመጡ መናገር ችላለችም፣ ምናምን ዝም አስቢው። አይመንታ ስታወራ አንድ አላቋረጠችህም እንደምታስቸግርህ እንደምትለምንህ ስታወራ የሴትነት ክብሯ እንኳን አናዷት ሚውት አብርታ አልተናገረችም። ስለዚህ እባክህ አይመንታ የቤቱን ሕግ አክብር። እሷ ተናግራ እስክትጨርስ ጠብቀህ ስትጨርስ፣ ኒውተን አብርተ ለተናገረችው ነገር ማስረጃ አቅርብልኝ ትላለህ። ዛኒ ቀጥይ፣ ዛህራ። ስለዚህ ምንም አታመጡ ነበር እያለ መልስ ሁላ የሚሰጠው አንድ ሰሞንማ ምን ታመጫልሽ ነበር ሁላ የሚለው። ስለዚህ አሁን ዛሬ አንበሳ መንጋጋ ውስጥ ነው የገባው። እኛ ሴቶች እንደምንችል ዛሬ ማሳየት አለብን። እውነት ሁሌም አመታትን ቢያስቆጥር እውነት በቃ እውነት ሆኖ እንደሚወጣ ምንም ጥርጥር የላራ። ስለዚህ ዛራ፣ ስለዚህ አንቺ ሰን ከተውቃ ጀምሮ እንደጠየቅሽው እና እንዳልጠየቅሽው ስለተለያዩ ነገሮች ስለ ሴቶችና ስለ ወንዶች ጉዳይ አይደለም፣ ስለ ሀቅ ጉዳይ ነው። እዚጋ እኛ ያለነው ይኸውልሻለሁ። እኛ እዚጋ ያለ ነው ለሀቅ ነው። እኔ ወላሂ ለአዚም ሳይመን ይሙት ብዬ በልጄ እምላለሁ። ይቺ ሴትዮ እንደዚህ ታማ እንደዚህ ጠውልጋ ተርባ ተቸግራ ኢትዮጵያ ውስጥ ክፍለ ሀገር ወድቃ የእሷ ዘጠኝ ሺህ ምን ዘጠኝ ሺህ አስር ሺ ስድስት መቶ ሪያል ሀቋ አይመን ጋር ካለ አለ ብሏል፣ አምኗል። ይሄ ሀቋ ሳይመለስላት እኔም ሆንኩኝ ስድስት ሺ አምስት መቶ ህዝብ ዝም አንልም። ይቺ እህታችን ሀቋን ማግኘት አለባት። ያ ሀቋ ደግሞ ህዝብ ታማ ለመታከሚያ ወጣናት ነው። ታገኘዋለች፣ ታገኘዋለች። አለቀ። አንፋታም። አሁን አንቺ ስታወሪ ሌላ ሴቶች እንደምንችል ምናም ብለሽ የሴቶችና የወንዶች ጉዳይ አታድርጊ። ቀጥታ የራስሽን ጉዳይ ራስሽ። እሺ፣ አንዴ አንድ አዳምጪኝ። እሱ ያለውን ሁሉ መልስ ልስጥበት። አንደኛ እኔ እና እሱ የምንተዋወቀው በፋጡማ ጉዳይ እንጂ ከዛን ወዲህ እኔ አላውቀውም እሱን በጭራሽ። አንድ በይ። ሁለተኛ ነገር እኔ የልጆች እናት ነኝ፣ የሁለት ሴት ልጆች እናት ነኝ። በዛ አጋጣሚ በጣም ነው ሙቸ ነው የምወዳቸው። በጣም ናፍቆኛ፣ ወዳቸዋል። ሜርናና ህላም የሚባሉ ሴት ያቃ የሁለት ልጆች ሆንሽን ያ ቃል አይመንታ ባለት ጋራሽ ነው ስተለያ የተሻሉ ከባለቤትሽ ጋር እኔ የልጆች አባት ጋር ተለያይቼ ልጆችን ለእናት አስቀምጬ ነው እያሳደግኩ ሳውዲ አረቢያ መጥቼ እያሳደግኩ ነው ያለሁት። ፋጡ ማንም ያገኘሁት በከይር ስራ ነው ያገኘሁት። እኔ አለምጭኝ ሀቦ አይመንታ አደለም። እሺ አይመንታ አደለም። ለፍቅር ልጠይቅ ይቅርና ቢጠበስ አይሸተኝም። በወርጫ መላጣ ዝሆን ሁላ ነው የምትመስለኝ። ሴቱን ላይ ነው የምትመስለኝ። ብትጠበስ አሸተኝ ምሽ ዛሪን አታቃ። አሁን ዛራ ይሄ ፐርሰናል ነገሩን እየነካሽ ነው። ፐርሰናል ነገሩን እየነካሽ ነው። ቦርጫምነቱ፣ መላጣነቱ ለራሱ ለሚስቱ ነው፣ አይመለከትሽም። እንደዚህ ካልሽ እንደውም ሌላ ነገር ያስመስልብሻል። ገባሻል? ጥያቄ ነው መላጣውን እንዴት አወቀችው ጥያቄ እሺ ጥሩ ጥያቄ ነው ቦርጫምነቱ አደባባይ ያወቀው ነው የሚታይ ነው መላጣ መሆኑ በምን ታውቂያለሽ ሁሌ ኮፍያ ያደረግ የለ በምን አወቅሽ አንቺ ፊት መተው ኮፍያው ሆኖ ሁሌ ኮፍያ የሚለብሱ መላጣ ስለሆነ ችግር ስላለበት ነው ራሱ ላይ እኮ በምን አወቅሽ ግን? ይሄ ምን አገናኘው ከጉዳያችን ጋር? የእሱ ቦርጫምነት የእሱ መላጣነት ከዚህ ጉዳይ ጋር ምንም አያገናኘውም። ጉዳዩ አሁን እሱን ቅድም ነገር አውርቷል። የማይገናኝ ነገር ያወርጥ። እሺ ቀጥ ማምለጫ ነው ይህ። አዳምችን አቡ አንቺ እውነትም ትረጃለች። ማምለጫ ነው ይሄ፣ የፈጠረው ፈጠራ ነው። ዛሬ አታመልጥ ማይመንታ ምን ዛሬ ማምለጫ የለም። እንደ ሳሙና አታሙለጭ። ነጭ ውሃ እንድንካው፣ ሳሙና አታሙለጭ። ነጭ ማምለጫ ነው ይሄ። ሀቦ አንድ በይ። ሁለተኛ ነገር ሁለተኛ ነገር ሀቡ ሽምጥጥ አድርጎ ክዱ። አስራ አንድ ሺ ብር ጀግና ጀግና ወንድሞች፣ ፋጡማ ብትፈልግ እልፍ አልፍ ጀግና ወንድሞችና እህቶች አሏት ታውቃለህ። ይኸው ጀግና ጀግና ወገኖቻችን ናቸው። አስራ አንድ ሺ ብሮን ያስመለሱት ሰበብ እኔ ሆኜ ማለት ነው። የሆነ ግሩፕ ከፈትኩኝ፣ ሰበሰብኳቸው። ያች መሲ የመጨረሻ ጀግና ሴት ታውቂያለሽ። የሀቂ እውነት ሴት ተጋጠም ጓደኛ ናቸው

ቆም ብሎ ለእርዳታ ማለት ነው። ሀቦ ወገኖቻችን ሽንት ቤት እያጠቡ ነው ብሩን ያገኙት። እሱ ግን ቢዝነስ ከፈተበት። አሁን በጥቅሉ ወደ ጉዳዩ ስንገባ ፋቶ እስከ ዛሬ ብሩ ከነወለዱ አድርጎ አስራ ሁለት ሺ ስድስት መቶ ሪያል ከነወለዱ ቁጭ አድርግ። ሁለተኛ ስነ ልቧን ለሰበረበት ዛሬ እመጣለሁ ነገ እመጣለሁ እያለ ሳትን ስታሳዝ እያየሻት ነው። እሽት እያደረገ በስነ ልቦና ላይ ለተጫወተበት የሞራር ካሳ እንደሱ ቅጣት ይጨመርለት። ስለዚህ ዳግም ወገኖቻችን ብር እንዳይበላ እንዳይጎዳ እስከ ዛሬ ድረስ እንዴት ነው የሰውን ገንዘብ እንዴት ነው የማይመልሱ? በዛ ላይ የሆነ ታመምኩኝ፣ እስር ቤት ገባሁኝ እያለ ስንት ጊዜ ሼር ያደርጋል በየአካውንቱ ቢያንስ እስኪ እንደዚህ እኮ መሆኑ ያስኩት ተደብቃ የምታለቅስብኝ ሴት አለች እንዲ ብሎ፣ ጭንቅላቱ ይሰራ አያገናዝብም። የምታለቅስብኝ ሴት አለች እንዲ የሆነ አላህ ሱብሓነ ወተዓላ በመዳይና በተመዳይ መካከል ግርዶሽ ለም ይላል። የሆነ የምታለቅስብኝ ሴት አለች እንዲ ብሎ አለማስታወሱችን ሴት አለማስታወሱ ሀቦ የሆነ ሰው ቢሞትስ? የሰው ሀቅ ይዞ መሞት እኮ ቅጣት አለው እኮ። ሞቶ አፈር መሆን ብቻ አይደለም። ሞቶ መንቀስቀስ አለ እኮ በእስልምና በሁሉ ሃይማኖት። ስለዚህ እስከ ዛሬ ለተጫወተባት እስከ ዛሬ ብሩን እሱ ለራሱ እየነገደ እንደፈለገ የጸደ ዛህራ አንቺ የፍቅር ያለው ደግሞ ነው ማምረጫ ነው። ሀቡ ለፍቅር ያለው ማምረጫ ነው፣ ደም ነው። ያዛራ ተረጋጊ፣ ተረጋጊ። ሀቀኝነት እናንተ ግን ማለት ኮመንታተሮች በጣም ነው የምታሳፍሩት። እዚህ ጋር የታመመች ሴት ታማ መታከሚያ ያጣች መታከሚያውን ህዝቡ ያዋጣላት ሴት ጠውልጋ እንደዚህ ሻርታ እዚህ ጋር ተቀምጣ ያያያችሁት እናንተ ፍቅር አለባት ገለመሊ ልትሉ ሰውት በጣም ታሳፍራላችሁ። በራሳችሁ ይድረስ አልላችሁ። ይህ መሳቂያ ሰዓት አይደለም፣ መቀለጃ ሰዓት አይደለም። እቺ ልጅ ቅጥል ስላለች ነው በቅርበት ስለምታውቃት የደረሰባትን አራት ዓመት ሙሉ በዓይኗ ሲታይ ስለኖረች በጣም ተናዳ ሲቃ ተናንቋት ነው የምታወራው። እናንተ ግን ፍቅር አለባት ገለመሌ ትላላችሁ። ስለ ፍቅራቸው ነው አያገባኝም። የሚመለከታት ሚስቱ ናት፣ እነሱ ናቸው የሚመለከታቸው። አይመለከተኝም እኔ ስለ እናንተ ፍቅር። እኔ የሚመለከተኝ እዚህ ጋ ተበድላ ቋንጣ ሆና ደርቃ ታማ ተርባ የመጣች ክፍለ ሀገር ያለች እህቴ ናት። በሰው ስልክ ነው እዚጋ የገባችው እቺ ሴት። ህዝቡ ሳውዲ ውስጥ የሚኖር ኢትዮጵያዊ ሀያ ሶስት ሺ ስድስት መቶ ሪያል አዋቶላት፣ ግን ሲደርሳት ሀያ ሶስት ሺ ሪያል ተቆጥሮ ሲሰጣት በአይኑ በዩቱብ ቪዲዮ ተመልክቶ ህዝቡ የሚያውቀው እቺ ልጅ ብሯ እንደደረሳት ነበር። የደረሳት ግን ከዛ ላይ አስራ አንድ ሺ ሪያል ነው። አስራ ሁለት ሺ ስድስት መቶ ሪያል አልደረሳትም። የትን ያለው አይመንጋ ነው ያለው። ስለዚህ ይቺ እህቴ ነው የምታሳስበኝ እንጂ የእናንተ ፐርሰናል ነገር አያሳስበኝም። ጉዳዩ በዚህ ተሸፍኖ በዚህ ተአላግጣችሁ ስቃችሁ፣ ፍቅር አለባት ገለመሌ ብላችሁ ስቃችሁ እንዲረሳሳ አልፈልግም። ገባችኋል? ጉዳዩ ሲሪየስ ነው። ይቺ እህት ሳትሞት ታክማ መዳን አለባት። ጉዳዩ ስለስፈሮ እንጂ ስለ ሁለታቸው ፐርሰናል ፍቅር ገለመሌ ምንም አይመለከትም። እዛው ራሳቸው ጉዳይ ከመዚ ነበር ተብሎ እየተነሳ ነው። የነሱ ፐርሰናል ላይፍ ይህን ጉዳይ ለመሸፈን ህዝቡ ስቆ አላግጦ፣ ህዝቡ የባልና ሚስት ጉዳይ የሴትና ወንድ ጉዳይ ስለሚወድ ይህ ነገር የተነሳው ህዝቡን አሳስቆ ሸውዶ ለማለፍ ነው። አጥሞ የምትባል ልጅ መታ ከጠይቀችሽ ሀቄ ስጪኝ ብያት ነበር፣ ለሚስቴ ስላላገኘዋት ነው ብሏል። እሺ ለምን ቪዲዮ ሰርተ ካላፈላለካትም ስለው አይምሮዬ ቢዚ ነው። በጣም ኦርደር ይበዛብኛል ስራ ቢዚ ነኝ ብሏል። ኦኬ እነዚህ ምላሾች መልሰ ታዲያ ማንም አልጠየቀም ወይ ስለ አንቺ? እኔ ጠይቅ ያለው ብለሻል። እሷ ግን ስጠይቀኝ በስድብ ነበር ምጠይቀኝ፣ እየሰደበች ነበር። ትሰድበኝ ስለነበር ለሚሰድበኝ ሰው ደግሞ መልስ አልሰጥም ብሏል። ሰው ሽታዋ እግሯ እግሬ ተጣመመ ነበር ያለችው፣ ግን የዲስክ መንሸራረተት ነው። እንደዚህ ነው። ምንም አይነት ምክንያትና ማስተባበያ ማቀረብ አያስፈልግም። ሀቋ ነው፣ ሀቋ ሊሰጣት ይገባል። በቃ ስለ ሀቅ የምናወራ ከሆነ አለቀ። ፋጥማ ዘሃራ ጨርሰሻል። ሚዩት አርጊ። የአይመን ይታተራሉ ሀቡ፣ ቆይ ቆይ። ሀቡ ትንሽ ይቀረኛል። እሺ አዳምጭኝ፣ ሀቡ አዳምጭኝ። እኔ ቢያስ እኔ ብሰርቦ ማለት ነው እኔን ወደ ዳር አውጥቶ ናቸው ብሎ ዳይሬክት ፋጡማን ኮንታክት አድርጎ መስጠት ይችላል። ከልብ ካለቀሱ አንጀት አይገድም። አንድ ሰው የሰው ሀቅ ይዤ አልተኛም አይምሮዬ ሰላም አይሰጠኝም ካለ ያንን ሀቅ ወስዶ እንደው ያንን ሰው ቢያውጣው እንኳን ቢያጣው ወስዶ ለቻሪቲም ይሰጣል። ሚዲያ ላይ ሙ ሹፍ አለቀ። ምን እዚህ ምን ሆነህ ሀቡ እ በአላህ አብቆኝ እኔ ው እኔ እሱን በወደውና የፍቅር ጥያቄ በጠይቀው አራት አመት ሙሉ ለምንድን ጤናት ፍቻ ተቀመጥኩኝ? ፍቅር እኮ አቆሜ የለውም። ያፈቀረ ሰው ጠዋት ማታ ነው እኮ በየሚዲያው ስሙን የሚያነሳው። እኔ ሲጀመር ሶሻል ሚዲያ ተጠቃሚ አይደለሁም። ዝም እያንዳንዴ አንቺን ነው የምከታተለው፣ አስተማሪ ሰዎችን፣ አስተማሪ ነገሮችን ነው እንጂ ስራና ስራ ላይ ብቻ ነው አትኩሮቴ። ፍቅር ከያዘ ከሱ ከወደድኩት አራት አመት ሙሉ ድምፅን አጥፍቼ ለምን ተቀመጥኩኝ ለምን በቃ ፍቅር ማቆም ነው እንዲሀቡ ስለዚህ እና ብትሆኝ ነበር ባት ማለት እውነት ፍቅር ቢኖርሽ ምን ታረጃለሽ ምን ታመጫለሽ አላልኩም እኔ ያልኩት ከእሱም በወደውና እሱ ጋር የፍቅር ግንኙነት ቢኖርም ለምን ሁልጊዜ ሚዲያ ላይ ምናምን እየወጣ እንደምናያቸው ሰዎች የሆነ እንዲህ አድርጎኛል እንዲህ አርጎኛል እንበ እስከ ዛሬ ግን በትግስት ልክ ሀቅና ሀቅ ግንኙነታችን በፋጦማ ጉዳይ የመሆኑ መረጃ ነው የምሰጥሽ። ሁልጊዜ ስጣ ተባክ ሚዲያ ላይ ከማውጣት በፊት ሳላወጣ ስጣት እያልኩ ለምኛው አይሲን። ስለዚህ ዛሬ ሚዲያ ላይ አወጣሁት በያለው ነገር ይሄ ነው። የሚያምረው የት አላህ ምስከኝ ነው ሀቦ እኔም ግንኙነት የለንም ሰው በጣም ሀቀኛ ስለሆንሽ የሰው ሐቅ ሲበላ ስላመመሽ፣ ስለሌለው ጉዳይ አያገባኝም። ባንቺ ኃይል ባንቺ ጥረት ባንቺ ድካ እቺ እህታችን ፋጡማ አስራ አንድ ሺ ሪያሉ ሳውዲ ላይ ግሩፕ ከፍተሽ ድንጽነሽ፣ ጮኸሽ፣ ለፍተሽ፣ ደክመሽ አስራ አንድ ሺ ሪያሉ እንዲመለስላት አርገሻል። አሁንም ደግሞ ኦፍኮርስ የወደቀችበት ቦታ በሰው ስልክ በምንም ለፍተሽ ጥረሽ ደክመሽ እችን እህታችንን ስምንት ሺ ሶስት መቶ ህዝብ እንዲሰማ ድምፅን በደሏን እንዲያይላት አድርገሻል። እማዬ ትሙት፣ በጣም ልትደነቂ ልትመሰገኝ ይገባል። ማንም ምንም ሰሚስጠሽ አፍቅራው ነው እሱ ልትበቀለው ምንም ብትባይ፣ ዋናው ነገር ቺ ምስኪን በደል እንዲታዩ ማድረግሽ ስለ ዛራ አልመለስም፣ ምክንያቱም ያለፈ ነገር ስለሆነ፣ እንግዲህ አነጋገሯ። አይመንታ ወንድሜ፣ ስሟን አጥፍተካል። እች ሴት ባለ ትዳርና የሁለት ልጆች እናት ናት። ስሟን አጥፍተካል። ትፈልገኛ ማስረጃ ማቅረብ ግዴታ አለብህ። የዛሬ አራት ዓመት እንግዲህ ወሀቡ የዛሬ አራት ዓመት ጉዳይ ለመጣ አልችልም። መቼም አለ ብላ ይቅርታ ልወጣ እችላለሁ። አይመንታ ስጦታ የሰጥችኝ ስጦታ ቁርአኑ ስላለ መቼም ባላ ቀን የሰጥችኝን ቁርአን አትክድም። የቁርአን ምክንያቱም አልሰጦትም ብላ አትክድም፣ ያላህን ቀን ስለ እሷ ግን ልተውና መቼም ከንግግሯና ከጸባዩ ብዙ ነገር መረዳት ይቻላል ብዬ አስባለሁ። እዚህ ጋር ግን የፋጡማ ጉዳይ ላይ ስንመለስ ዋናው ነገር እሱ ነው። ስንመለስ ፋጡማ እኔ እንደበደልኳት ኳት እያደረጋችሁ ያለ ይመስለኛል። አሁን እዚህ ጋር በደንብ በደንብ መጥራት ያለበት ነገር አለ። እዚህ ጋር ብሯን አልሰጥም ብዬ እንደከዳው ብሯን እንደበላ ሆኑ እያላችሁ ያላችሁ ሳታስብትም በአያዝ እያወራችሁ ያላችሁ እኔ አልበደልኳትም ኳት ብሯ እኔ ጋር የተቀመጠበት ምክንያት አሁንም ለአጠራው እኔ ጋር የተቀመጠበት ምክንያት ውሸት ነው ብሎ እነ አቡ አሚራና ልጅ ቶፊቅ ጠሩኝ። ተቸግረው እዛ ቤት ጭቅጭቅ ነበረ። የሆነ ቤት ላይ ጠርቶኝ አማና አንተን ስለምናምን አማና አንተ ጋር ይቀምጥ ተባለ እና አማና ተቀመጠ። እኔ ጋር ነው ከዛ ከአማናው ላይ አስራ ሶስት ሺህ ምናምን ገደማ ተሰጣት። ከዛ ሁለት ሺህ በእጇ ሰጠው። ዘጠኝ ሺህ እኔ ጋር ቀረ። ዘጠኝ ሺህ እኔ ጋር ስቀር እኔ ታስር መንግስት፣ ወሰደው ከቤቴ ላይ የእሷን ብር ብቻ አለም፣ የራሴንም ብር ማት መኪኖችን፣ ሁለት መኪኖችን ያውቃል፣ ጓደኞች ያለውን ነገር ወሰደ መንግስት። እኔንም አሰረኝ አንድ አመት ከምናምን። ከዛ ወደ ሀገር መጣሁ። ተረዳችሁ? ይሰማል አሁን ይሰማ ላይ መኒታ አሁን እኔ አሁን ፈልግ ነው እንጂ ሳውዲ ላይ የተለመንክበት ዋትሳፕ ግሩፕ ከፍታሷ ምልመና ድረስ ሽምግልና ድረስ ምን አመጣ? ወዲያው አማና ነው አለ አማና ሽምግልና የነበረበት ጉዳይ ጉሩፕ ለሁለት ተከፍሎ ስለነበር ነው። ጉሩፕ ለሁለት የተከፈለው ምንድን ነው? ብሩ ይሰጣት በቃ እኛ አምነናል ነገሩ ውሸት ነው ይሰጣት የሚልና አይደለም ቡይን ነገር ብሩ ሳይሰጥ በፊት ለህዝቡ ይነገርና

እስካሁን አይመን የተናገረውን ሰምተሻል አይደል? ብሯ እኔ ጋር ተቀምጦ ነው በአማና። እኔ ብሯን አልሰጥም አላልኩም። እኔ አልካልኩም እዚህ ጋር ደግሞ ዛራ ማስረጃዎችም አሏት። ሳውዲ ላይ ብርሽን እንዲሰጥሽ የተለመነው በሽምግልና የተጠየቀው እንዲሁም አስራ አንድ ሺህ ሪያል እንደሆነ የሰጠሽ እሱ ደግሞ አስራ ሶስት ሺህ ሰጥቼ ዘጠኝ ሺህ ነው የሚቀረው እያለ ነው። እና አንቺ ፋጡማ ተናገሪ አንቺ ስሎሽ ባለቤቷ ተበዳይዋ አንቺ ስሎሽ እኔ ያው እንግዲህ እዛ ጎረቤት እንደዚህ እንደዚህ ብለ የመጡ ጊዜ እሱ ይሻላል ይሻላል ተባለ። የዛኑ ቀን እሷ ያማየችው ሰጠችው። አሳክማለሁ አለ። ከዛሬ ተነገት ያሞኘኝ ሲርበኝ ተምር በልቼ ትጦም ረጦም እየጦምኩ ነው ተው እየረገምኩ ነው ተው

እናለህ ወዳል ወደ ፍቅረኛ ስም ዞረ። ወደ ምንስ እኔ በሽተኛው ስንክል ሆኘ ቁጭ ብዬ ዛሬ አንድ መቶ ብር ያጣሁነኝ እዚህ ሀገር